በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 19 በዝች ቀን አዲስ ጊዮርጊስ ሰማዕት ሆነ። የዚያም ቅዱስ የአባቱ ስም መዝሃዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብጽ ደቡቡም ድምራ ከሚባል አገረ ክርስቲያን ሴት አግብቶ ከእርሷ ሶስት ልጆችን ወለደ። ከሶስቱም አንዱ ይሄ ቅዱስ ነው። ከእናቱ ጋር ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንን የሚቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትና ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም ማለችው። ከዚያ በኋላ ከተረፈ መስዋዕቱ ሰጠችው በጉርምስ በጎረሳትም ጊዜ ጣዕሟ በአፉ ውስጥ እንደማር ሆነ። የዛችም የቁራሿ ጣዕም በአፌ ውስጥ እንዲህ ከሆነ የዋናው የቁርባን ኅብስት ጣዕም ምን ያህል ይሆናል ብሎ በልቡ አሰበ። ከዛች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። በአደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድም መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሂዶ የክርስትና ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄደ፣ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩ ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ላፍት ወደሚባል ሀገር ሸሸ። በዚያም ሶስት ዓመት ኖረ። ወሬውን በተገለጠ ጊዜ ቀጥሮ ቀጥሮ ወደሚባል ሀገር ሄዶ የልዳውያ ሰማዕት የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚያ በኋላ ወደ አገሩ ድምራ ተመለሰ። እስላሞቹም ስሙ ይዘውም ለመኮንን ሰጡት። የመኮንኑ ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። እስላሞቹም ተሰብስበው የወህኒ ቤቱን ደጅ ሰብረው ታላቅ ግርፋት ገረፉት። አካላቱንም ቆራርጠው በህይወት እና በሞት መካከል ጣሉት። ሲነጋ ክርስቲያኖች የሞተ መስሏቸዋል እና ሊቀብሩት መጡ። ነገር ግን በህይወት አገኙት። ከዚያ በኋላ እስላሞች ተሰብስበው ከዚያ ምክርህ ካልተመለስክ እኛ ጽኑ ስቃይ አሰቃይተን እንገልሃለን አሉት። የመዝሐዝም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም የፈለጋችሁትን አድርጉ አላቸው። እጅግም ተቆጡ። በመርከብም ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅላት አውርዶ በእስር ቤት እንዲያስሩ ታዘዘ፣ እንዲሁም አደረጉ። ሚስቱም ታጽናናውና እንዲታገስም ታደርገው ነበረ ሰይጣንም እንዳያስተውና የደከመበት ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበረ። ከዚያ በኋላ የእግዚአብሔር መልአክ ተገለጸለትና አነጋገረው፣ አበረታታውም። ከሰማዕታትም ጋር እንደተቆጠረ በማግስቱም እራሱን በሰይፍ እንደሚቆረጥ ነገረው። በነጋ ጊዜ እስላሞች ወደ መኮነኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያድርጉበት ዘንድ እንዲሰጣቸው አዘዘ። ከዚያ በኋላ ከእስር ቤት አወጡት። ድምራ በምትባልም አገር በከበረ የመላእክት አለቃ በሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ከዚያ በኋላ የዛች ቀንና በዛች ሌሊት በስጋው ላይ እሳትን አነደዱ። እሳቱም በላዩ የ እየነደደ ምንም ምንም አልነካውም። ወሽደውም በገበያ ውስጥ ጣሉት። ከዚያም አንስተው በባህር ውስጥ ጣሉት። በእግዚአብሔርም ፍቃድ ወደ ደሴቲቱ ወደብ ዳርም ደረሰ። እናቱም ጠብቃ ነበርና ወሽዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚያ በኋላ ውብ የሆነች ቤተ ክርስቲያን ሰሩለት፣ ስጋውንም በውስጡ አኖሩ። ከእርሱም ታላላቅና ብዙዎች ድንቆችም ተአምራት ተገለጡ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ለዘላለም ትኖር፣ አሜን። ዳግመኛም በዝችለት ሰማዕት በሆነ አባ ብሶይ አኖብም አረፈ። ትርጓሜው የጠራ ወርቅ ማለት ነው። ይህ ቅዱስ አድምያጥ አውራጃ ስሟ ባኖስ ከሚባል ሀገር ከአቅራቢያ መኮንን ከቆጵርያኖስ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆችም ወገን ነበር። በዚያም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱሱም ክብር ይገባውና በጌታችን ኢየሱስ ክርስቶስም በፊቱ ታመነ። ወደ አዲናውያ ወሰዱት። በመኮንኑ አርያኖስም ፊት ቆሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ። ለአማልክትም ሰዋ አለው። አታዘዝም፣ ስቃዩንም አልፈራም። መኮንኑንም ወስዶ ጽኑ ስቃይ አሰቃየው። ከዚያ ራሱን በሰይፍ እንዲቆርጡት አዘዘ። ወደሚገድሉበት ቦታ ሊወስዱት አወጡት። ብዙ ሕዝብ የሚከተሉት ነበር። እነሆ ከዚያ የአርያኖስ መኮንን አንበሶች ነበሩ። የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበረ። ከእነርሱም አንዱ አንበሳ የብረት ሰንሰለቱን ጥሶ ሩጦ ወደ ቅዱሱ ደረሰ። የእግዚአብሔር መልአክ ቅዱሳን በአንበሳውም ጀርባ ላይ አወጣውና ዓይነ ፀሐይ ወደሚባል አገር እስከሚያደርሰው በረረበት። ቅዱሱ ግን አይኑን ሸፍኖ ስለነበረ ወዴት እንዳለ አላወቀም። በዚያም ራሱን በሰይፉ ቆረጡት። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሚን። በዚችም ቀን አምስት ጭፍሮች በሰማዕትነት ሞቱ። እኒህም አርሶፊኒያስ፣ ጴጥሮስ፣ አስኪሪዮን፣ አርጌኒዎስ እና ፒሊፎኖስ በዲዮስጵልያኖስም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖታት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሳችን የኢየሱስ ክርስቶስን ትእዛዝ እንፈጽማለን፣ ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲዘጉባቸው እስከ ሁለት ቀንም እህል ውሃ እንዳይሰጧቸው አዘዘ። ከዚያ በኋላ እንዲያመጧቸውም አዘዘ። በፊቱ በቆሙ ጊዜ ለአማልክት ሰዉ አላቸው። እነርሱም በአንድ ቃል እኛስ ለፈጣሪያችን ለእግዚአብሔር እንሰዋለን ለረኮስ ዋጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ ሀገር ይወስዷቸው ዘንድ አዘዘ። አርጌኒዎስም ወንድሞቹን እኔ እውነት እነግራችኋለሁ የእግዚአብሔር መልአክ አምስታችንንም በስማችን ሲጠራን ሰምቻለሁና አላቸው። ዳክስ ወደሚባል መኮንን ባደረሳቸው ጊዜ መኮንኑ አስቀድሞ አርሶ ፌኒያስ ወስዶ ለአማልክት ሰዋለው እምቢ ባለውም ጊዜ በፈረስ ጅራፍ ላይም አሰረው በከተማ ውስጥም እንዲጎትቱትና እንዲያዞሩ ታዘዘ። በመለሱትም ጊዜ በወሸባ ቤት ማንደጃ ውስጥ ፊቱን እንዲያጠወልገው አዘዙ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይገባውና ለጌታችን ነፍሱን ሰጠ። ሁለተኛ ጴጥሮስንም አቀረቡት። ዳክስም ለአማልክት ሰዋ አለው። ትዛዙንም ባልጠበቀ ጊዜ እንዲያሰቃዩትና እንጨት ተክለውም ዘቅዝቀው እንዲሰቅሉ ታዘዘ። ሁለተኛውም ምድሩን ቆፍረው ከትካሻው በታች ቀብረው በቅሎዎችን በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓድም ባወጡት ጊዜ ከስቃዩ ብዛት የተነሳ ሥጋው ጠወለገ። መናገር ተንሳ ነው። በግንድ ውስጥም አስረው ጣሉት። ከዚያ በኋላ አርጌኒዎስንም አቀረቡት። ዳክስም ለአማልክት ሰው አለው። እንቢ ባለው ጊዜ እስከሚገድሉትም ድረስ ያሰቃዩ ዘንድ አዘዘ። ያለመብልና መጠጥም በተባሰ ግንድ ውስጥ አስረውም ዘቅዝቀው ሰቀሉት። ዳግመኛም እስኪሪዮንን አቀረቡት። ዳክስም ለራስህ እዘን በክፉ አሟሟት እንዳትሞት ለአማልክቱ ሰዋ አለው። እምቢ ባለውም ጊዜ እንዲያሰቃዩት እንዲሰቅሉትና ስጋውን እንዲሰነጥቁትም አዘዘ። ወታደሮቹም ተረከቡና በጽኑ ስቃይ ያሰቃዩት። በትዕግስቱም በአሸናፊዎች ጊዜ ለመኮነኑ ነገሩት። በረሃብና በጾም ይሞት ዘንድም በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲሁም አደረጉበት። ደግመው ዲያቆን ቢልፎስን አቀረቡት። መኮንኑም ዳክስም እንዳትሞት ለአማልክት ሰዋ አለው። ባልሰማውም ጊዜ እስከሚገድሉት ድረስ እንዲያሰቃዩት አዘዘ። ስጋውን ሰነጣጥቀው በከተማው አደባባይ ጎተቱት። እንጨት ተክለውም ቁልቁል ሰቀሉት። በአንገቱም ከባድ ድንጋይ አንጠልጥለው ሃይማኖቱ ባልተናወፀ ጊዜ በረሃብ እና በጾምም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱ ወንድሞቹ ምዕምናን ከውጭ ሆነው ይጎበኙት ነበር። ጴፎን የተባለ የሰኔ ወር በባተ በሰላሳ ጴጥሮስ ነፍሱን ሰጠ። እርሱም አውጥተው ደጁን በሌሎች ላይ ዘጉ። የከበረ አርጌኒዎስም ከአምስት ቀን በኋላ አረፈ። እርሱንም አውጥተው በቀሩት ላይ ደጁን ዘጉ። ብፁሕ አስኪሪዮንም ከአስራ ሁለት ቀን በኋላ አረፈ። እርሱንም አውጥተው በቅዱስ ቢሊፎኖስ ላይ ደጃፉን ደጃፍ ሰርተው ዘጉበት እርሱም የሚያርፍበት ቀን የሚያርፍበት ቀን እስክትደርስ ወንድሞቼ ታገሱኝ፣ በዝች ሌሊት እመጣለሁና አላቸው። ከ19 ከ19 ቀን በኋላ በዛች ሌሊት ነፍሱን አሳልፎ ሰጠ። እግዚአብሔር ምስጋና ይሁን። እኛንም በእነዚህ ገድሎች ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።